አዳንኝ በበደልና በኃጢአቱ ሙታን የነበረ በሥጋው ምኞት ተረድቶ የተሰባበረ በርኩሰት ጭቃ ማንነቱ የተለወሰ በሰይጣን ፍቃድ በመንገዱ የተመላለሰ ከፍጥረቱ ጀምሮ የቁጣ ልጅ ጽርቅ የሌለው ለነፍሱ የሚበጅ እሱ ሰው መዳን አይችልም ከቶ አትበሉ። እግዚአብሔር ባለጠጋ ነው ይህና አስተውሉ። የምረት ቸርነቱን ዝናብ አውርዶ በክርስቶስ መስቀል ቁጣውን አብርዶ ከትልቅ ፍቅር የተነሳ ሕይወትን አደለኝ ያለ ምክንያት ወዶ በጸጋው አዳነኝ። ከጎልጎታ አለበሰኝ እርግማን ተጭኖኝ ቀንበሬ የከበደ በአመፅ ጎዳና እግሬ የነጎደ ጥምጣሜ እድፋም ልብሴ የቆሸሸ የኃጢአት ደዌ ነፍሴን ያራቆተ ምንም እንኳን ብሆን በደሙ ቀደሰኝ። የማያረሽ ሸማን ከጎልጎታ አለበሰኝ ከፍሎ አስቀረኝ ከፍጥረቴ የቁጣ ልጅ የተዘጋጀው ለጥፋት በሞት መንደር የምኖር ያቆሸሸኝ የኃጢአት ክርፋት እኔ ብኩኑ ሰው በክርስቶስ ደም ተዋጀሁኝ በመስቀል ላይ ሞቶልኝ ዋጋ ከፍሎ አስቀረኝ አሁን ዋጋ ከፍሎ እሱ ጋር አስቀረኝ። ደሙን እየዘራ ሙታን የሆነ ከሕይወት ጎድሎ ከምረቱ የራቀ የቁጣ ልጅ ተብሎ ምንም ተስፋ የሌለው ከውጭ የተጣለ ወገን ለማግኘት እንኳን ፍጹም ያልታደለ ያን ተቅበዝባዡም ተንከራታችሁን በግ ወደ ቅጥሩ ሊመልስ የራሱ ሊያደርግ ዝቅ ብሎ መጣ በሰውም ተናቀ። ክብሩን ሁሉ ተወ በደዌ ደቀቀ ሙት ለሆነው ሕይወትን ሊሰጥ የቁጣ ልጅነቱን በምረቱ ሊለውጥ በደሎ ተደምስሶ ነፃ እንዲወጣ ያ መሲሕ ደሙን እየዘራ መጣ። ችንካር ባረፈበት በመዳፉ ቁስል ከኀጢአት ሊፈውሰው ጽድቅ ሊያድል እርግማንን ተሸክሞ በመስቀል ላይ ዋለ። ደሙን እየዘራ በጣር ታገለ። የደም ላብ እያላበው በጌቴሴማኒ ጸለየ። ደዌ አደቀቀው እጅግ ተሰቃየ። ለተቅበዝባዡ በግ ሕይወትን ሊያድለው ደሙን እየዘራ ነፍሱን አካፈለው። ሥጋውን ቈረሰ፣ ከመንግሥቱ ቀላቀለው። ሟቹን ሰው በሥቃዩ አከበረው። ሟቹን ሰው በደሙ አጸደቁ አሜን ጽድቃችን ሆኖ ታየ። ተከታዮቹ ሸሽተውት አለሁ ባዩ ክዶታል። በጉያ ያቀፈው በሰላሳ 30 ዲናር ሽጦታል። ሆሳና ያሉት ይሰቀል ብለዋል። በርባን እንዲፈታ በብርቱ ተማጽነዋል። ከፍርድ ሸንጎው መሃል አቁመውታል። ከሰው መርገምን ተሸክሞ ሆኗል የመከራ ሰው። በጌተ ሰማኒው ጸሎት በደም ላብ ተጠምቋል። በጅራፍ ግርፋት ጀርባው ተልጧል። በእሾህ ጉንጉን አጊጧል። መዳፉ ተበስቷል። ጎኑ ተወግቶ ደምና ውሃ አፍስሷል። በቀራንዮ ተሰቅሎ እንደ ወንጀለኛ ታይቷል። በጎልጎታ አናት ላይ እንደ በግ ታርዷል። ንጉስ ይሆናል ሲሉ ከመስቀል ላይ ዋለ። መሲ ነው ያሉት ከሞት ጋር ታገለ። ከሮማውያን እጅ እንዲታደጋቸው በተስፋ ሲጠብቁ በጣር ተይዞ አዩት፣ በመከራው ተሳለቁ። ደቀቀ፣ ቆሰለ፣ አይሆኑ ሆነ፣ እጅግ ተሰቃየ። አቅም አልባ መስሎ በመስቀል ላይ ታየ። በቁስሉ ሊፈውሰን ደዌያችንን ተቀበለ። እንደ በግ ታርዶ እዳችንን ከፈለ። አይገርምም አይገርምም ነፍሱን ስለ ኀጢአት መሥዋዕት ያደረገው የእግዚአብሔርን ፍቃድ በእጁ ያከናወነው ኀጢአታችንን ተሸክሞ ስለ ዓመፀኞች የማለደው ተቅበዝብዘ ለጠፋነው መንገድ የሆነው ይህ ደካማ ሰው እንደ ወንበድ የተቈጠረው ኀጢአታችንን በመስቀሉ ላይ ጠረቀው። ተለይተን እንዳንቀር በበደላችን ዕዳ በደሙ አፈረሰው የጥሉን ግድግዳ ከነፍሱ ድካም ብርሃንን አየ ከዲያብሎስ መንግስት፣ እኛን ለየ፣ ጽድቃችን ሆኖ ታየ። እንደ በግ ታርዶ በደሙ ሰላም ሆነ፣ የእግዚአብሔርን ቁጣ አብርዶ። አሜን። የተቀደደው ደብዳቤ። ተጨንቄ ነበር ልቤ ታውኮ፣ የሞት ደብዳቤ በአድራሻዬ ተልኮ፣ ጥልቅ ሐዘን ገባኝ፣ መጽናናት አቃተኝ፣ ለሞት ደብዳቤ መፍትሄን ባላገኝ ግና አንድ የተናቀ የተገፈ የሚመስል ደምግባቱን አጥቶ አየሁት ብቅ ሲል ነፍሴ የተጨነቀችበትን፣ መንፈሴ የታወከበትን መቅበዝበዜን አብዝቶ በጨለማ ያስቀመጠኝን ያን የሞት ደብዳቤ ሊቀደው መስቀልን መረጠ እርግማን የተጻፈበትን ወረቀት በደሙ ለወጠ። ሕመሜ ተወገደ ኃጢአቴ ተሻረ፣ የክስ ዶሴ ተቀዶ መጽደቄ ተነገረ። የሞቱ ወረቀት ተተካ በሹመት ደብዳቤ፣ የልጅነት ማዕረግ አገኘው በደሙ ታጥቤ። ተቀደደ ያ የሞት ደብዳቤ፣ ሕይወትን አገኘው በደሙ ታጥቤ። አዳዳኑ ጥበብ ነው። ህምቤ የኃጢአት ደዌ ያደቀቀኝ የእርኩሰት መርዝ ያደረቀኝ ከሞት ጋር የተጓደዱ ወደ ሲኦል የወረዱ ኑሮ የሆነብኝ አባጣ ጎርባጣ ለእኔ እንዴት ቀን ወጣ እንዴትስ ቀን መጣ? ተጠየቀ አንተዬ። መንከራተት እጣ ፈንታዬ ጉስቁልና የዕለት ኮታዬ አይደለም መቆም ልችልህ አወዳደቄ የከፋብኝ የመቃብር ጉድጋድ ሞት የተማሰልኝ ለተንከራታችሁ ሰው ቀን እንዴት ነው የወጣው? የለም የበደሌ ብዛት የከተተኝ አራንቋ እንባዬ ምግብ ሆኖኝ ደረቴን ምደቃ እራፊ ጨርቅ ያለበስኩ ጽርቄ መርገም የሆነ እኮ ማናረማን እርቃኔን የሸፈነ ቆይማልንገርህ ይሄ ኃጢአት የሚሉት ክፉ ደዌ አርቆ ያስቀረኝ ካምላክ ህላዌ እርቃኔን ልሸፍን ቅጠል ማገል ደም እድገቴ ሁሉ የሆነብኝ ግድም ብራቴ ብዙ ጠጋኝ ያልተገኘለት እንዴት ነው ለነፍሴ መድን የሆነላት ተው ይቅር፣ እንዴት ያለው ብናኝ ሰው በአይኔ ማልሞላ ኃጢያቴ በስቶ የሆነብኝ እንዳለላ እኮ በምን ምክንያት ደም ፈሰሰልኝ እንደ ባዘቶ ጠርቶ እንዳመዳ ይነጻልኝ። የለም ዓለም አንገላታኝ በኃጢያቱ አደፍቀኝ፣ ተስፋ እንኳን ሳይኖረኝ ከሞት ጋር አጣብቀኝ። በእርኩሰት ገመድ እኔኑ አስራ ነፍሴ እንዳርጋታለች ለጥፋት ለኪሳራ ደግሞ የሸለመችኛ አጎናፀፈችኝ ሸክም በጀርባ የያዝዬ የብረት ጎዳና ሳ በመስቀል ላይ ለሞት ቀኔን ስጠባበቅ እኮ በምን ምክንያት ሊውለበለበልኝ ቻለ የምረት ሰንደቅ። ከአመድ የወደቁ ማቅን የለበሱ ፈገግታዬ ጨልሞ ለብቻዬ ያለቀሱ የመኖር ተስፋዬ ተሟጦ የጠፋ አሟሟቴ ደግሞ እጅጉን የከፋ። እንዴት ሆኖ ነው በሕይወት ኑር የተባልኩኝ ተባልኩኝ ሕይወትን ያህል ስጦታ በነፃ የተሸለምኩኝ ያለ። የለም በምን ሚዛን ቢለካ እንዴትም ቢሰፈር፣ የሞትን ለማኖር ማን ነው የሚደፍር? እንዴትም ቢታሰብ እንዴትም ቢሰላ፣ ታሪክም ቢጤና ቢኬድ ወደ ኋላ፣ በሞት ተስፋ ማይቆርጥ! እስቲ ማነው ነው ዋረማን አወይ ሄስ ሲደንቃል አጃይብ ነው መገን ይሄው ነው ሚስጥሩ፣ ወዲ ነው ነገሩ፣ ሁሉም የተለወጠው በአዲስ ኪዳኑ በግ ለሞተ ሕይወትን የሚሰጥ ቸርና ደግ፣ በምረቱ ቢባል እንዲሁም በፍቅሩ ባለጠጋ የሆነ ድንቅ ባሰራሩ፣ ለጠፋሁት ለኔ መገኘት የሆነው በአዲስ ኪዳኑ በግ በክርስቶስ ነው አቤት ታዳዳኑ። በእንጨት ተንጠልጥሎ ሆነ የተረገመ፣ ደሙ ሲፈስልኝ ቁስሌ አገገመ። የለም ጭራሹኑ ተፈወሰ በመገረፉ ቁስል ህይወቴ ታደሰ። ይሄን የሰማ ማንስ አምኗል? ቢሆንም ቢሆንም ለኔ ለምስኪኑ የእግዚአብሔር ክን ተገልጧል። አሜን ነው እንጂ። ደዌን ተቀብሎ ህመሜን ተሸከመ ስለ እኔ ተመታ ነፍሴን አከመ። ስለ በደሌ ደቆ ስለ መተላለፌ የቆሰለ ያዲስ ኪዳኑ በግ በመስቀል ላይ ይዋለ። አፉን አልከፈተም ተጨነቀ ተሰቃየ። በመስቀል ምጥ ውስጥ ዘላለሜን አየ። አረ ይገርማል እናንተዬ። አረ ገርማል እናንተዬ በሸላቾቹ ፊት ዝም እንደሚል በግ ምንም ሳይናገር ሀፍረቴን ሊሸሽግ ስለኔ ኃጢአት በፍርድ ተወሰደ። በህያዋ ምድር በጨካኞች ተወገደ። እርቃኔን ሊሸፍንህ እስከ መጨረሻው እኔን ወደደ። በመስቀል ላይ ሞተልኝ እንደ በግ ታረደ። የኃጢአታችን ብዛት ቁጣህን ቢያነደው

እርቃኑን የታየው ለምን ይመስልሃል? ከክፎች ጋር መቃብሮ የተማሰው ለምን ይመስልሃል? ከአመፀኞች ጋር የተቆጠረው ለምን ይመስልሃል? ለሞት ነው ለኛ ህይወትን ሰጥቷል። አወይ ከአምሮ በላይ ነው የተከፈለልኝ ዋጋ። ሊገልጠው አይችልም የትኛውም ጥበብ ተጋ ዓለምን ከፈጠረበት ዓለምን ካበጀበት አምላክ ሰው ሆኖ ሰውን ያዳነበት ጥበቡ ይልቃል እጅጉ ይጠበባል። ፈጣሪ በፈጠረው እጅ እንዴት ይገረፋል? ዓለምን ከፈጠረበት ዓለምን ካበጀበት አምላክ ሰው ሆኖ ሰውን ያዳነበት ጥበቡ ይልቃል እጅግ ይጠበባል። ፈጣሪ በፈጠረው እጅ እንዴት ይገረፋል? እንዲያ ነው አንተ የጌቴሰማኒው በደም ላብ ታጀበው ጸሎት ከጀርባው ያረፈው የጅራፍ መገረፋት መስቀል ተሸክሞ ጎልጎታ መውጣት በቀራኒዮስ ስቃይ ሲቃ ማሰማት ሆምጣጤ ጠጥቶ አንገትን መርፋት በፈጠረው ፉጥር እንዲያው መገፋት ተፈጸመ ብሎ በመስቀል ላይ መሞት የአምላክ ጥበብ ነው ሰውን ያዳነበት። የለም እንዲ ነው የለም እንደዛ ነው። ሞቱ ጥበብ ነው ከጥበቦች የላቀ የሞተ ህይወትን የደረቀ ህይወትን በደሙ ያጸደቀ ጥበብ ነው ሞቱ የምረቱ ማሳያ ጥበብ ነው ሞቱ የፍቅሩ መለያ፣ ፍጥረትን የጠራበት ወደ ህይወት ጉያ እንዲያ ነው እንዲያ ነው፣ ዛሬም ይጠራል ይጮሃል ደሙ፣ ከሞት መንደር ያወጣል ህይወትን ለተጠሙ። ፍቅሩ ያው ነው ፈጽሞ አልተለወጠም፣ ያመኑትን ባሪያዎችን ለጅቦች አልሰጠም። ዛሬም ብዙ ነው አላለቀም ምረቱ፣ ደጁ አልተዘጋም እርሱ ለጠሩቱ። ፍቅሩ ያው ነው ፈጽሞ አልተለወጠም፣ ያመኑትን ባሪያዎች ለሞት አልሰጠም። ዛሬም ብዙ ነው አላለቀም ምረቱ፣ ደጁ

ብዙ ነው ብዙ ነው ብዙ ነው ምረቱ። ዛሬም ይታደጋል ኢየሱስ በእውነቱ። የቀራንዮ ጀግና የጎልጎታው ንጉስ ስሙ መዳን ያለም ለኃጢአተኛውም ይደርስ። ከክምን ቢከብድ ና ወደኔ ይልሃል። እኔ ምስክር ነኝ። ቀንበርን ሰብሮ እርሱ ያሳርፋል። የቀራንዮ ንጉስ የጎልጎታው ጀግና ፍጥረትን ላዳ ነው ለሆነው ገናና እንዲበሉት እንዲበሉት ምረቱ ብዙ ነው ይቆርጣ ሰው ብዙ ነው ማዳኑ ብዙ ነው ያዳዳኑ ጥበብ ማን ነው የሚደርሰው? እንዲህ ይበሉት ምረቱ ብዙ ነው ምረቱ ብዙ ነው። አምላክ ሰው ሆኖ ነው እኛን የታደገው። አምላክ ሰው ሆኖ ነው እኛን የታደገው። ያዳዳኑ ጥበብ ማን ነው የሚደርሰው? ያዳዳኑ ጥበብ ማን ነው የሚገልጠው? እንዲህ ይበሉት እንዲህ ይበሉት ምረቱ ብዙ ነው ለሰላም ለዘላለም ነው።